አንዴ ለማረጋት ካሪያ ወጀማ ስለ በረዳት ነገር አይጠበቅብኝም እኮ ለምን አልሰማኝም? ሩታ አልገባኝም። ምንድነው እያደረጋችሁ ያላችሁት? ከመኪናው ቁልፋ ዝፋት ይፈጣጡ ለሱ እኛ አብርን ነበር። ምንም ነገር እንደማይፈጠር አውቀን ነው ይሄን ነገር በቃ ካሜራ አለ ለማለት ነው። በቃ ምን ለማድረግ ነው ለማድረግ ነው። በቃ ነገር ሁሉም ማወቅ ስላለበት ነው አብራም

አቤላ ልበጀቦታ እየተገኘ ራሴ ማስጨለቅ አልፈልግ። በቃ አሳልፈ ልሂድበት። ሩታ የማስመሰል ጥግ። ሩታ ደረሰችባቸው። ትናንትና አብራችሁ ስትበሉ፣ አብራችሁ ስትጠጡ፣ አቤላ አንተ አብሶ እንደ ወንድም ከሩታ ጋር ከአብርሽ ጋር አሳልፈ፣ እንዴት ልትንፈትንሽ ነው ትላላችሁ? አልጋ ቤት ይዛ እንዴት? ሴትና ወንድ ናቸው እኮ ቢሳሳቱስ? ሩታ እኮ ትክክል ናት። ከዚህ በላይ ከዚህ በላይ ምን ታደረጓት? ነብሰ ጥሩታ አርፋ እንዳትቀመጥ እኮ ነው ያረጓ። ጋይ ስዬ እንደ ደረሰ ይሄ ቪዲዮ ለአስመሳዮች በሙሉ ማለት ነው። እንዴት የፈለገው እናንተ በእናንተ ቦታ ቢሆንስ? እናንተ እንደውም ከዚች ከአብርሃም እራቂ አንቺ ነውር ነው በቃ ማለት ሲገባችሁ፣ ይችን ዝሙተኛ እንፈትናት አብርሃም ካንተ ጋር ያለችበትን ሁኔታ ለማየት ነው ምናምን የምት አስመሳዮች ማለት ነው። ኦባቦች፣ ካሃዲዎች በጣም ነው የሚገርመው እንዴት ሩታ እንደዚህ ሆዷን አንገፍጣ ስትመጣ እንኳን ትንሽ አልከበዳችሁ እናንተም ነገ ጠዋት ታገባላችሁ ሚስታችሁ ታረግዛለች በእናንተ ላይ እንደዚህ የሚንዘላዘል ዜና የሚሰራ ትፈልጋላችሁ እስኪ እናያለን አብረን ማለት ነው በጣም ባለጌዎች ክብር የሌላችሁ ለኦዲንስ ክብር እንኳን የላችሁም ጠዋት ማታ የምትሰሩ ነገር ስለ አልጋ ስለምናምን ጥሩ መልካም ነገር እንኳን አሰሩም እንዴ ስንት የሚረዳ ስንት ችግርተኛ አለ እና ለሚመጣው ትውልድ ምን እያስተማራችሁ ነው? ዝሙትን። አብርሃም ደግሞ ገና ምን አይተህ? እነዚህን ልጆች ከህይወት ካላስወጣቸው ጀምሮ ያንተን ህይወት ምስቅልቅል አድርገው በህዝብ እንድትጠላ ነው የሚያረጉ። አልነቃህም? ንቅ አብርሃም፣ ይሄ ቪዲዮ ይድረስህ።